በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዋው ፉል ኦፍ ፕሮቲን እስኪ እንደ በሁለት እጅ ካልተያዘ በርገር ግን አይመችም። በጣም ቆንጆ ነው። እውነት በጣም ነው የሚጠፍተው። ይኔ አለው ስጋው ጁሲ ነገር ነው። እንቁላሉ ራሱ የሆነ ጣዕም አለው። እቺ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በድጋሚ መተናል። በእርግጥ ጠፋ ብለናል፣ ያው ቢዚ ሆነን ነው። እኔ ቃል ጌጠ ነኝ ማሰሪሴ ይባላለሁ። እንዴት ናችሁ? ሰላም ናችሁ? አለን ይመስገን፣ እግዚአብሔር መስገን። በባለፈው በለቀቅ ነው ቪዲዮ ለወደዳችሁ ለሼር፣ ኮመንት ላደረጋችሁልን እጅግ በጣም እናመሰግናለን። ዛሬም እንደተለመደው ምግብ ነው የምንሰራው፣ ቀለል ያለ በርገር በእንቁላል እንሰራለን፣ በቺዝ ማለት ነው እሱን ሰርተን ደግሞ እየቀመስን እ እነግራቸዋለሁ ሪዛልቱ ለእናንተ ማለት ነው። እ የጣፍተህ ላይ ጣፍተህ ያለው ነገር ሀቅ ቁራጥ እኮ ነግራችኋለሁ። ሀቅ አቋን ነጭ ነጯን ማለት ነው። አሁን እንግዲህ ወደ አሰራሩ እንሂድ። እሺ ተከተሉኝ። ኦኬ፣ ለዚህ ግባት የሚያስፈልገን አሁን እንቁላል ይኸው፣ አራት እንቁላል ጨው አድርጌ እመችቸዋለሁ ነው እንቁላላችንን እንደዚህ በቂጣ መልክ ወይም ኦምሌት እንጋግረዋለን። ሞቋል። እንቁላላፊናውን እንደዚህ እንትን ሲልልን እኔ የምፈልገው ለሁለት በርገር ስለሆነ እንደዚህ ያለ ፋጣፍ እንደረዋለን። አነስ ባለ መጥበሻ ላይ መጋገር ስላላችሁ እናንተ ከዛ ቺዝ ያስፈልገናል። ጉዳ ቺዝ ወይም ቸደር ቺዝ እንደዚህ ስላይስ የተከተፈ ማለት ነው። ይሄንን ካደረግን በኋላ ለሁለት በርገር ስለሆነ የሚፈልገው ቆርጠና እንቆርጠዋለን። ከዛ ትንሽ እንከድነዋለን፣ ወደ ጎን እናወጣዋለን። እዚሁ ላይ ባለፈው ጊዜ የበርገር አሰራር አሳይ እንትን ላይ ይሄው ተገበታለን። እንደዚህ እዚሁ ላይ ማለት ነው። ከዛ በርገር ባለፈው እንዳልኳቸው ያሳየኋቸው የበርገር አሰራር አለ፣ ስጋው ማለት ነው። ስጋውን የምንቀምምበት መጨረሻ እንትን ላይ አስገባላችኋለሁ። ከዛ በርገራችንን በዚህ እንጠብሳለን። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። የዚህን የበርገር አሰራር ማለት ነው። አሳይቻሉ ከዚህ እሳቱን ሃይ እናደርገዋለን። ይሄኔ በዚህ ምርጥ ገልብጨዋለሁ። በነገራችን ላይ ስጋ በርገር እንደዚህ አዘጋጅተን ስጋውን ገዝተን ማለት ነው ማስቀመጥ እንችላለን። በምንፈልግ ሰዓት እያወጣል እንደዚህ መስራት እንችላለን። እና እንደዚህ ዳቦን ቶስት እናደርገዋለን ማለት ነው። በራሱ ቅባት ቶስት እናደርገዋለን። እና እንዳልኳችሁ እንደዚህ ስጋ አዘጋጅቶ ማስቀመጥ በጣም ስራ ያቀላል። በጣም ነው ስራ የሚያቀልልኝ ስጋ እንደዚህ አስነሳ አዘጋጅቶ ታስቀመጥ። አሁን ይህንን በቃ እዚህ ጋር አዘጋጀናትን እንቁላልና ቺዝ ከላይ ቁጥ ቁጥ እናደርግበታለን። እኔ አጠፋ አረገዋለሁ ትንሽ ስጋው ስላነሰ ማለት ነው። አሁን ሬዲ ነው ማለት ነው። በርበርገሩ ዳቦ ላይ ቅጥያት ነው ልጆቼ፣ በቃ ማሚ ማሚ እያሉ የስርስር እያሉ ነው። አሁን ሰርቭ አድርጌ ይኸው እንግዲህ በርገራችን ይሄንን ይመስላል። ደርሷል ማለት ነው። እስቲ ደግሞ እንቅመስ እና አብራችሁን በዳ እየበላ የተቀደሰ እንቀምሰዋለን። መጀመሪያ ባለፈውም ታስቼ ነበር ማለት ቅድሚያ ፕሮቲን በሁለት እጅ ካልተያዘ በርገር ግን አይመችም። በጣም ነው የሚጣፍጠው። በጣም ቆንጆ ነው በእውነት በጣም ነው የሚጣፍጠው። ስሩና በእውነት ቅመሱት። በጣም ነው የሚጣፍጠው። እኔ በጣም ነው የተመቸኝ። ዋው ዳቦ ቶስትነቱ እንትን አለው፣ ክርስፒነት አለው። ስጋው ጁሲ ነገር ነው። እንቁላሉ ራሱ የሆነ ጣዕም አለው። ቺዙ አለ። በጣም ነው የሚጣፍጠው። ምንም አይነት ሌተስ፣ ቲማቲ ምናምን አልጨመርንም። ቀለል አድርገን ነው እንደዚህ ማለት ነው። እንቁላሉ በርገር ማለት ነው። በጣም ነው የሚጣፍጠው። እንደዚህ ሰርታችሁ ለልጆቻችሁ፣ ለባሎቻችሁ፣ ለፍቅረኞቻችሁ፣ ለቤተሰቦቻችሁ ሰርታችሁ መግቡ ማለት ነው። ያው እንግዲህ ፕሮቲን ለሚፈልግ ሰው ማለት ነው። የዛሬ ቪዲዮችን እንግዲህ ይህንን ይመስላል። አናዛዛባችሁም። እንደተለመደው እንግዲህ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ አበረታቱን። እጅግ በጣም ከልብ እናመሰግናለን። በጣም እናመሰግነው። እንግዲህ በሌላ ቪዲዮ እስከምንገናኝ ባይ ባይ። ሰላሙን እየበላችሁ ያዙ ያዙ ያዙ ያዙ ያዙ ነው ነው አይ ደርሳችሁ እኛ እንበላላችኋለን።